አሜሪካ ከባድ የሆነ ፍንዳታ አስተናግዳለች። የእስራኤልና የፓለስታኒያን ጦርነት ማብቃቱን የሰማችው እንደዚህ ከእንቅልፏ እስትነሳ ነበርና አሁን ላይ ሁኔታው ብዙዎችን እያስገረመ ነው። ሰበር የተባለ መረጃ ተሰምቷል። ዶናልድ ትራምፕ ሲለፉለት እና ሲለፈልፉለት የከረሙትም የኖቤል የሰላም ሽልማት አሁንም ለሌላ ሰው ተሰጥቶባቸዋል። አሁ አክበር ወደ ፋለስጣይን ደሳስ ሚሉ ዜናዎች እየተሰሙ ነው። ይህ ቪዲዮ ከደረሳችሁ ለሁሉም እንዲዳረስ በደንብ ሼርኮፒ ሊንክ፣ ሪፖስት ማድረጋችሁን እንዳትረሱ። እነ ዓለማችን ላይ በዚህ ሰዓት አንድ ያልተጠበቀ አስገራሚ ነገር ተከስቷል። ቭላድሚር ፑቲን እና ዶናልድ ትራምፕን ይመለከታል። እንደሚታወቀው በዛሬ ዕለትም የኖቤል አሸናፊ መታወቁን ተከትሎ ትራምፕ በከፍተኛ ሁኔታ በቁጣ ውስጥ እንዳለ ይታወቃል። አላህ ከዚህ በላይ እንዲያባላቸው በደንብ ዱአ አድርጉ። የእስራኤሉ የብሔራዊ ደህንነት ኃላፊ የሆነው ቢንግቪር የእስራኤል መንግስትን በትናለን ሲል ተናግሯል። አላሁ አክበር ሙስሊም ማለት ይሄ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ያለዝነቸርነ ሰላም፣ ፍቅር፣ ጤና ብያላችሁበት በረምዳድ ነበር ሁሉ ልጅ አማን ነኝ። በዛሬ ቪዲችን ምርጥ ምርጥና ቆንጆ ቆንጆ እንዲሁም ቁም ነገር አዘር የሆኑ ቪዲዮዎችን የተመለከትን ከእናንተ ከቁጭታ እናደርጋለን። ለዚህ ቻናል አዲስ ከሆናችሁ ቻናል ሰብስክራይብ እንዲሁም ቪዲዮ ላይክ በማድረግ ሰፖርት ማድረግ ትችላላችሁ። አሁን በቀጥታ ወደ ዛሬ ጉዳያችን እናልፋለን። ወደ መጀመሪያ ኮፍ ቪዲዮአችን ስናልፍ፣ እንግዲህ ጓደኝነትን በተመለከተ አንድ ቪዲዮ ልጋብዛችሁ። ጓደኛህን በሰው ፊት ከመከርከው ሰደብከው፣ ብቻውን ከሰደብከው መከርከው ይላሉ ድግማ ሻፊ ራህመቱላህ አለይ። አላህ ዱኒያ ውስጥ ለአንተ ከሰጣቸው ትልልቅ ስጦታዎች መካከል ጓደኛህ፣ ጓደኛህን ተንከባከበ ቪዲዮ እንዳያችሁት እንግዲህ ጓደኝነት በጣም ትልቅ ነገር ነው። ወንድማ እንዳሳሰበን እንግዲህ ጓደኞቻችንን በደንብ ልንከባከብና ልንጠብቅ ይገባናል ማለት ነው። ወደ ቀጣይ ቪዲዮችን ስናልፍ አላሁ አክበር፣ ወደ ፋለስታይን ደሳስ የሚሉ ዜናዎች እየተሰሙ ነው። ይህ ቪዲዮ ከደረሳችሁ ለሁሉም እንዲዳረስ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁን እንዳትረሱ። እነኚህ በምስሉ ላይ የምትመለከቷቸው ፋለስታይንያን ወደ ኖርዝ ጋዛ እየተመለሱ ያሉ በሺዎች የሚቆጠሩ ህዝቦች ናቸው። እሱ ብቻ አይደለም። ወደ ጋዛ ምግቦች፣ መድኃኒቶችና የተለያዩ ነገሮች እየገቡ እንደሆነ እየተነገረ ነው። አላሁ አክበር። ይህ ቪዲዮ ከደረሳችሁ ሁላችሁም ኮመንት ላይ ፍሪ ፓለስታይን ማለታችሁ እንዳትረሱ። እንደዛ ያሉትን ሁላችንም ፎሎ እናደርጋለን። እንሻላህ ደግሞ ይህ ጅማሮ ነው። ነጻነታቸውንም እንደዚህ በደስታ የምናከብርበት ጊዜ በቅርቡ መምጣቱ አይቀርም። ሁል ጊዜ እንደምንለው ፍሪ ፍሪ ፓለስታይን እንዳያችሁት እንግዲህ ፓለስታይኖች እንግዲህ ወደ ሰሜን ጋዛ ማለትም ከተፈናቀሉበት አካባቢ እየተመለሱ እንዲሁም ደግሞ የሕክምና እንዲሁም የምግብ አቅርቦትም እየገባላቸውም እንደሚገኝ በዚህ ቪዲዮ ተመልክተናል ማለት ነው። ይህ ይበል የሚያሰኝና የሚበረታታ ተግባር ነው። ወደ ቀጣይ ቪዲዮችን እንልፋለን። ሰበር የተባለ መረጃ ተሰምቷል። ዶናልድ ትራምፕ ሲለፉለት እና ሲለፈልፉለት የከረሙትም የኖቤል የሰላም ሽልማት አሁንም ለሌላ ሰው ተሰጥቶባቸዋል። በዚህ ሰዓት የኖቤል ኮሚቴ መግለጫ የሰጠ ሲሆን የኖቤል የሰላም አሸናፊዋንም ታዲያ ይፋ አድርጓል። በዚህም ታዲያ ቬንዙዌላዊቷ ለዲሞክራሲ ንቅናቄ መሪ የሆነችው ማሪያ ኮሪና ማቻዶ አሁን ላይ እንግዲህ የኖቤል የሰላም አሸናፊ መሆኗ ተረጋግጧል። ሃያ አምስት የኖቤል አሸናፊዋም ታዲያ የምትመለከቷት ቬንዙዌላዊት ስትሆን ለዲሞክራሲ ላደረገችው ጥረት ታዲያ ይህንን ሽልማት አግኝታለች ማለት ነው። ማሪያ ኮሪና ማቻዶ ትባላለችም። ቪዲዮውን እንዳያችሁት እንግዲህ ዶናልድ ትራምፕ እጅግ ሲጠብቁት የነበረውን የኖቤል ሽልማት ሳይሸለሙም ቀርተዋል። እንግዲህም ይህም ሽልማት ይገባታል ተብላም የታሰበችው ማሪያና ኮኒቫ በጄኔቭ ሀገር የምትገኘው ሴት ወስደዋለች ማለት ነው። ይህን አስከትሎ እንግዲህ የሩሲያው ፕሬዚዳንት ፑቲን ለአሜሪካ ፕሬዚዳንት እንግዲህ መልዕክት ልከውለታል። እስኪ ቪዲዮ እንመልከት። ጋይስ በዓለማችን ላይ በዚህ ሰዓት አንድ ያልተጠበቀ አስገራሚ ነገር ተከስቷል። ቭላዲሚር ፑቲን እናም ዶናልድ ትራምፕን ይመለከታል። እንደሚታወቀው በዛሬው ዕለትም የኖቤል አሸናፊ መታወቁን ተከትሎ ትራምፕ በከፍተኛ ሁኔታ በቁጣ ውስጥ እንዳለ ይታወቃል። ይሄ ቁጣ ታዲያ ትራምፕ ጋር ብቻ ሳይሆንም ተቀናቃኛቸውና በዩክሬን ጉዳይ ላይ ከሰሞኑ ውጥረት ላይ ባሉትም በቭላዲሚር ፑቲን ላይም ቁጣው መከሰቱን እየሰማ እንገኛለን ፑቲን በዚህ ሰዓት መግለጫ ሰጥተው ነበር። በዚህም ወቅት እንዳሉት ከሆነ የኖቤል ፒስ ፕራይስ ክሬዲቢሊቲውን አቷል እጅግ አስጠል ይታወራል ምክንያቱም ደግሞ በዘንድሮ አመት፣ ከትራምፕ ውጭ ማንም ሰው ማሸነፍ አልነበረበትም ሲሉ ቭላድሚር ፑቲን ለትራምፕ ድጋፋቸውን አሳይተዋል። ይህንንም ተከትሎ ታዲያ ደቂቃዎች አልፈጀባቸውም፣ ዶናልድ ትራምፕ ወጥተው ፑቲንን አመስግነዋል። ሌላው አስገራሚው ነገር ደግሞ ይህንን ሽልማት ያገኘችው ማሪያ ኮሪና በትዊተር ገጿ ላይ አንድ መልእክት አስተላልፋ ነበር። ሽልማቱንም ታዲያ ለዶናልድ ትራምፕ ዴዲኬት እንዳደረገችው ገልጻለች። ዶናልድ ትራምፕና የቬንዙዌላ ህዝብ ይህንን ሽልማት ይገባቸዋል፣ ለነሱ ዴዲኬት አድርጌዋለሁ ብላለች። ታዲያ የኖቤል ሸላሚ ኮሚቴ ምን ገጥሞት ነው ዶናልድ ትራምፕን ያልሸለመበት ምክንያትም ቪዲዮ እንዳያችሁት እንግዲህ የሩሲያው ፕሬዚዳንት ፕላዲሚር ፑቲን ለትራምፕ እንግዲህ እንዴት ማግኘት ያልነበረባቸውን በማለት በትዊተር ገጻቸው ፖስት አድርገው ነበረ። ይህንንም ፖስት በተመለከቱ ጊዜ ዶናልድ ትራምፕ አመሰግናለሁ ብለው መልእክታቸውን መልሰዋል ማለት ነው። እንግዲህ እኔ ዘለፋ ነው ይመስለኝ፣ እንግዲህ ያው ሸንቆጥ እያደረጉም ይመስለኛል ፕላዲሚር ፑቲን። ወደ ቀጣይ ቪዲዮችን እናልፋለን። የእስራኤልና የፓለስታይን ጦርነት ማብቃቱን የሰማቸው እንደዚህ ከእንቅልፏ ስትነሳ ነበር። እና አሁን ላይ ሁኔታው ብዙዎችን እያስገረመ ነው። እንደምትመለከቱት ራሷን መቆጣጠር ከብዷት ስታለቅስ ታይታለች። ይች ታዳጊ ፓለስታይና ይህ የፓለስታይኖችን ህፃናትን ትወክላለች እያሉ ነው ብዙዎች። ይህ ቪዲዮ ከወጣ በኋላ አልሐምዱሊላህ ነበር ያለችው፣ ምስጋና ለአላህ ነበር ያለችው። ራሷን መቆጣጠር ከብዷት እያለቀሰች ማለት ነው እንግዲህ ሚያክል ጦርነት ጦርነት እንዳስጠላቸውና እንደመረራቸው ማሳያ ነው። ለሁለት ዓመት የትም ሳይንቀሳቀሱ እየተደበደቡና በውሃ ሳይኖር ምግብ ሳይኖር መድኃኒት ሳይኖር እንግዲህ ያሳለፉ ሰዎች ናቸው። ደግሞ በታዳጊ ሲሆን ደግሞ ወሰቡት ይህን ነው። ይቺ ታዳጊ ፓላስታይናዊ የፓላስታይኖችን ሰው ትወክላለች እያሏት የሚገኙት ማለት ነው። እስኪ ተመልከቷት እንዴት እንደተደሰተች። እስኪ አብረን እንመልከተው። የፕላስ ምልክቷን መጫናችሁን አትርሱ።

ቪዲዮ እንዳያችሁት እንግዲህ ይህች የፍልስጤማዊ ህፃን እንግዲህ መነጋገሪያ ሆናለች። በዓለም ብዙ ሚዲያዎችም ስለሷ እያወሩ ይገኛሉ። እንግዲህ ብዙ የፍልስጤም ህፃናቶች በወራሪዋ እስራኤል እንግዲህ መጨፍጨፋቸውን፣ መሞታቸውም፣ እንዲሁም ከቤታቸው ከንብረታቸው መፈናቀላቸው የሚታወቅ ነው እና ቺ ህፃናት ከእንቅልፏ በምትነቃበት ሰዓት ጦርነቱ አብቅቷል ሰላም ሆኗል ስትባል ያደረገችውን የሚያሳያቸውን ሪያክሽን ነበር የተመለከት ነው። ወደ ቀጣይ ቪዲዮ እናልፋለን። አላሁ አክበር ሙስሊም ማለት ይሄ ነው። በተለይ ጋዛውያን የሚታወቁት በዚህ ነው። ለአመታት እጅግ በሚያሳዝን ጦርነት ውስጥ ብዙ ነገራቸውን አጥተዋል። መኖሪያ ቤታቸው፣ መጠለያቸውን ሁሉ አጥተዋል። በትላንትናው እለት የተኩስ አቁም ስምምነቱ በተፈረመ በጥቂት ደቂቃ ውስጥ ቤታቸውን፣ ማደሪያቸውን ሳይሆን ወደ መስጂድ ሄደው ለሁለት ዓመት ያክል የተዘጋን መስጂድ ማጽዳት ነው የጀመሩት። ይሄ መስጂድ በጦርነቱ ምክንያት ለሁለት ዓመት ያክል የተዘጋና ከውጭ በኩል ውድመት የደረሰበት ነበረ። እነሱም የተኩስ አቁም ስምምነቱ ሲፈረም ወዲያውኑ ሄደው ይህን መስጂድ ማጽዳትና ማስተካከል ነበር የጀመሩት። በዚህ አጋጣሚ በትላንትና ሁለት የተኩስ አቁም ስምምነቱ ከተፈረመ ከጥቂት ደቂቃ በኋላ የወራሪዋ እስራኤል ታንኮች ንጹሐንን እየተኮሱ የተኩስ አቁም ስምምነቱን እየጣሱ ነው ሲባል ነበረ። ዛሬ የእስራኤል ካቢኔ የተኩስ አቁም ስምምነቱን አጽድቆ ታንኮችም ሆነ የእስራኤል ወታደሮች ከጋዛ እየወጡ ይገኛሉ። አላህ ሰላሙን ዘላቂ ያርግልን። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደርጋችሁ አዳርሱ። ለአንድ ሳምንት ያክል አልነበርኩም እሱም በጉሮሮ ህመም ምክንያት ነው። ብዙዎች ስጠይቁ የነበረ ተመልሻል። ቪዲዮ እንዳያችሁት እንግዲህ የፍልስጤም ነዋሪዎች እንግዲህ በጣም ዲናቸው ላይ ጠንካራ እንዲሁም ጀግኖች ናቸው። እንግዲህ ወደ አካባቢያቸው በተመለሱበት ወቅት የፈረሰውን ቤታቸውን ሊገነባ አይደለም ያሉት፣ እንግዲህ የአካባቢያቸው ላይ የሚገኘውን መስጅድ ገብተው አባሪያውን ወይም ደግሞ ይሄ በ የጦርነቱ ሰዓት የፈራረሰውን ነገር በመጠገር ላይ ነበረ ሲያሳልፉ እንደነበረው ከቪዲዮ እንዳየ ነው። ስለዚህ እነሱም እንደዚሁ በሚቀጥሉበት ሁኔታ ላይ ማለትም፣ ሃይማኖታቸው ላይ እንደዚህ በጠነከሩበት ጊዜ አላህ ሁሌም እንደማይተዋቸው ወይም ደግሞ ከጎናቸው እንደሚሆን ተናግሯል ማለት ነው። ወደ ቀጣይ ቪዲዮችን ስናልፍ እንግዲህ አላህ ከዚህ በላይ እንዲያባላቸው በደምብ ድ አድርጉ። በመጀመሪያ አካውንቴ በጣም ያዘው ስለሆነ በደምብ ኮፒ ሊንክ አድርጉ በቻላችሁ የእስራኤሉ የብሔራዊ ደህንነት ኃላፊ የሆነው ቢንግቪር የእስራኤልን መንግስት እንበትናለን ሲል ተናግሯል። ቢንያሚን ኔታንያሁ ሐማስን ትጥቅ አስፈታለሁኝ ብሎ ቃል ገብቶልኝ ነበር። ይህንን የማያደርግ ከሆነ ግን የእስራኤልን መንግስት እንበትነዋለን ሲል የተናገረው በነገራችን ላይ በኦክቶበር ሰባት ማለትም የዛሬ ሁለት ዓመት አካባቢ ነው። የሐማስ የነፃነት ትግል ጅማሮን ያደረገው በእስራኤል ላይም ጥቃት የፈጸመው ከጥቃቱ በኋላ እስራኤል ግን ለዓለም ሕዝብ እንዲሁም ለእስራኤል ከፍተኛ አመራሮቹም ጭምር ቃል የገባቸው አንድ ነገር ነበረ በ15 ቀን ውስጥ ወይም ደግሞ ከበዛ በአንድ ወር ውስጥ ሐማስን እቀስፈታለሁኝ እደመሰሳለሁኝ ብላ ቃል ገብታ ነበር። ይኸው ሁለት ዓመት በሁለት ዓመት ውስጥ ሐማስም አለ እጅ አልሰጠም። ከእስራኤል ጋር በአንድ ቴብል ላይ ቁጭ ብሎ ተደራድሮ የሰላም ስምምነት፣ የተኩስ አቁም ስምምነት አድርጓል። የዚህ ተኩስ አቁም ስምምነት ዘለቄታው ምን ያህል አስተማማኝ ነው? የውዶች ማመናንች ነው። አላህ ሱብሐነሁ ወተዓላ እስከ መጨረሻው ድረስ ፍልስጤማውያን ነጻ ያውጣቸው ብላችሁ ዱዓ አድርጉ እንጂ በተለይ በዶናልድ ትራምፕ በኩል የመጣ ድርድር ምንም ልታምኑት አይገባም። በተለይ ደግሞ አሁን የኖቤል ሽልማቱን አጥቷል። ሲጠይቅ ስጦኝ ብሎ ሲጠይቅ የነበረው ማለት ነው። ከዚህ በኋላ ምን ሊያደርግ እንደሚችል መገመት ከባድ ነው። አላህ ሰላሙን ለፍልስጤማውያን ሕዝብ ያድርግ። ሰላም አለይኩም ወረህመቱላ ወበረካቱ ቪዲዮ እንዳያችሁት እንግዲህ ይህ የእስራኤል የደህንነት ኃላፊ መንግስት በትናለሁ ሲል ተሰምቷል። ማለትም እንግዲህ ቢንያሚን ኔታንያሁ ወይም ደግሞ የእስራኤሉ ፕሬዚዳንት ጋዛዎችን ወይም ደግሞ የሐማስ ታጣቂዎችን ትጥቅ እንደሚያስፈታ ጋዛዎችን እንደሚጨርስ ነግሮኛል ይህም ካልሆነ እንግዲህ መንግስት በትናለሁ ነው ያለው። እነሱ ተበታተና ያውቃሉ እንጂ ፓለስቲናዎች ወይም ደግሞ ጋዛዎች መቼም ቢሆን አይጠፉም ማለት፣ ይህም ማሳያ ነው አይደል። ከዛሬ ድረስ ቤንያሚን ኔታንያሁ በወራቶች ውስጥ በሁለት ወር ውስጥ እንግዲህ ሀማስን ትጥቅ ፈትቼ ሙሉ የፍልስጤም ቦታን ወደ ራሴ ግዛት አስመልሳለሁ ብሎ ነበር። ይሄ ሁለት ዓመት ተቆጥሮ እንዲሁ የሰላም ስምምነት ተፈርሞ አሁን ላይ ሰላም ላይ ይገኛሉ። ይሄ የማይሆን ነገር ነው ለማለት እወዳለሁኝ። እናቱን ስራ ቦታ ወስዶ ያስጎበኘው ወጣት መነጋገሪያ ሆነ። የጉግል ቴክኒሻን የሆነ ወጣት እናቱን ቢሮውን አስጎብኝቶ አስገርሟታል። በጉብኝቷ ወቅት የነበረውን ቪዲዮን በማህበራዊ ሚዲያ በማጋራት የብዙዎችን ቀልብ ገዝተዋል። የማህበራዊ ሚዲያ ተጠቃሚዎችን በአድናቆት ምላሽ ሰጥተዋል። በጉግል የዩቲዩብ ምርት አስተዳዳሪ የሆነው አቢጃይ ቪውሩ እናቱን የሳን ፍራንሲስኮን የጉግል ቢሮውን ያስጎበኛቸው ሲሆን እናቱን መስሪያ ቦታውን እየመራ ሲያስጎበኝ፣ ከስራ ባልደረቦቹ ጋር ሲያስተዋውቅና በኩባንያው ካፍቴሪያ ውስጥ ምግብ ሲመገብ የዋለ ሲሆን ለአመታት ላደረገችው ድጋፍና መስዋዕትነትም የምስጋና ምልክት እንዲሆንለትም መልክቱን ገልጸዋል። መስዋዕትነቷን እያወደሰና የድጋፍ ስርዓቱ በመሆኗ በማመስገን ክሊፑን በማህበራዊ ሚዲያ ላይ አጋርተዋል። ብዙዎች በወላጅና በልጅ መካከል ያለውን ትስስር በማድነቅ በመልእክቱ ቀላልነትና ስሜታዊ ክብደቱ ላይ አስተያየት ሰጥተዋል። አንድ ተጠቃሚ በጣም በልጇ ልትኮራ ይገባል ሲል ጽፏል። ሌላው አክሎም የእናትህ ፈገግታ ሁሉንም ነገር ይናገራል ብለዋል። ሌሎችም በልጁ ተግባር በመደሰት ብዙ ጽፈዋል። ቪዲዮ እናያችሁት እንግዲህ ይህ የጉግል ሰራ ሰራተኛ እንግዲህ በጣም አለምን እያነጋገረ ይገኛል። እንግዲህ የተለያዩ ሰዎች ልጆቻችን የተዋሉ እንዴት፣ ምን እየሰሩ ነው? ቪዲዮ እንዳያችሁት እንግዲህ ይህ የጎግል ካምፓኒ ሰራተኛ አለምን እያነጋገረም ይገኛል። እንግዲህ ብዙ ሰዎቻችን የታሉ እያሉ የሚጨነቁበት ወ ያለ በተለይ ደግሞ እናቶች ለወንድ ልጅ ያላቸው ትሪትመንት ይለያል። እንግዲህ ይህን ተከትሎም ይመስለኛል ይህ የጎግል ሰራተኛ እናቱን ስራ ቦታ ድረስ ወስዶ ያስጎበኛት። እንግዲህ በዚህም ሁኔታው በዚህም በልቅቀው ፖስት ባረገው ቪዲዮ አለማቶች እያወሩበት እንዲሁም የተነጋገሩበት ይገኛል። እኔም ለእናንተ ይህን ለማሳየት ወደድኩኝ። በእርግጥና ትልቅ ቦታ የሚሰጣት የጀነት መግቢያ በር እንደሆነች ይነገራል። ነብዩ ስላ ሰለም እንዳሉትም የጀነት በር በእናታቸው እግር ስር ናት ብለዋል። እና እናታችንን እንጠብቅ፣ እንንከባከብ የዛሬው መልእክቴ ነው። የዛሬው ቪዲዮ ይህን ይመስል ነበር። ሀሳብ አስተያየት፣ እንዲሁም ጥቆማ ካላችሁ ኮሜንት ላይ ያስቀምጡልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ